ሰፋ ያለ ሱሪ መልበስ እንዴት ይታያል? ለወንድ ከሆነ ችግር የለውም፣ እስካልተጎተተ። ለሴት ከሆነ ግን ሴት ልጅ ሱሪ ይስፋ የሚጥበብም ሱሪ ለብሳ መሄዳችን አይቀርም። ከላይ ወገብ አካባቢ ላይ ዳሊ አካባቢ ላይ የሰውነት ቅርጽ ማሳየት አይቀር ወከዳለክ። የሴት ልጅ የሂጃብ መስፈርትንም ያጎድላል። የሴት ልጅ የሂጃብ መስፈርት የሰውነት ቅርጽ ማያሳይ፣ ሰፊ ረጅም፣ ከወንድ ያመሳስል ከካፍር ሴት የማያመሳስል መሆን ሆናለሁ። ሙስሊም ሴት ሱሪ ከለበሰች ሱሪ ቢሰፋ የሚጠብብ ከካፍር ጋር ተመሳስላለች። ካፍር ሴቶች ናቸው ሱሪ የሚለብሱት የምናውቀው ከድሮም ጀምሮ። ጠበብ ያለው አባያው እንኳ የጥያቄ መስፈታ አላሟላም እየተባለ አባያ ቀሚስ እንትን ትከሻን ያሳያል። ደረት አካባቢ ቅርጹን ያሳያል። ይሄ ሁሉ በጅልባ መሸፈን አለበት። ራስ ላይ በሚጠቅ ራስ ላይ ተንጠልጥሎ ሙሉ የሰውነት ቅርጽን የሚሸፍን ጅልባ ትልበስ እየተባለ ዩድኒን ዓለይህን ሚን ጀላቢቢህን ከለበሱት ልብስ ላይ ላያቸው ላይ ጅልባብ ለጠቅ ያደርጉ ብሎ አላህ እያዘዘ ሱሪ ትልበስ አይባልም። ሶ ተባብ ሆንስርፊት የሙስሊም ሴት ልብስ አይደለም። ከአባያ ስር ከጅልባብ ስር ሱሪ ልታደርግ ትችላለች ከስር ካልታየ በሄደችበት ሁሉ ከላይ ያለውን አውልቃ የሰውነት በጽን ያሳዩ ፊትናን ካላመታ የሴት ልጅ ልብስ ዓላማው ሲትር ነው። ሞባ ፋሽን ሳይሆን ውበት ሳይሆን የሰውነት አካላትን ማሳየት ሳይሆን ፋሽን መከተል ሳይሆን የሙስልም ሴት የልብሷ ዓላማ ቁርአን ላይ የታዘዘችውን አለባበስ እስላማዊ አለባበስ መታጀብ። ታዲያ በቁርአን በሐዲስ ስንመዝነው ሴት ልጅ ቦምቤ ሰፋ ያለ ልብስ ግማሽ እስከ ጉልበት ጉርድ ከዛ በታች ሱሪ መስፈርቱን ያሟላል ወይ? አበደና ያሟላል የአይሻ የሐፍሷ የፋጢማ ልብስ ነበረ ወይ? አበደና ሙስሊም ሴት መከተል ያለበት አርአያ ሞዴል ማድረግ ያለበት አይሻን ፋጢማን ሀፍሳን እነሱ እንደዚህ የለብሱ ነበር ማለት ነው ፋጢማ አልቅሶ አልተለካፈልቅ ምን ነው ሲሏቸው የእንጀራ እናታቸው የሞትኩ ቀን ጀናዛዬን ወንዶች ፊት አድርገውት የሰውነቴን የተሸፈነውን እንኳ ቅርጽ ሴቱ ወንዶች ማየታቸው አሳስቦኝ ነው ማለት ሰው ከሞቱ በኋላ ጀናዛ ተገንዞ ተሽፍኖ እንኳን ሰውነት አካልን ወንድ ማየቷ አስቧቸዋል። እንዴት ነው በሕይወት ያለች ሴት ልጅ በሱሪ መስወታው ትል የሰውነት ከሳይ አይታይም ስትራመድ ሱሪ ነው ማይታይ፣ በጣም ሰፊ ካደረግነው ቀሚስ ነው የሚመስለው። ወዴት ነው ጠጋ ጠጋ እየተባለ ይተባለ ለምንድን ነው እያስፈለገ ሀያ አደብ ስርዓት ያላት ሴት ልብስ ነው ወይ ቁርአን ቁስ ከተኛ ስለበት ያለ ሴት ልጅ ጅልባብ ሱሪ ትልበት አላለም። ስለዚህ ሱሪ ትልበስ አላለምና የሴት ልጅ ልብስ ማነስ የኢማኗ ማነስ ነው የሀያዋ ማነሱ ምልክት የሴት ልጅ ልብስ መብዛት የኢማማ መብዛት የሀያዋ መብዛት ምልክት። እንግዲህ ኢማኑ እንዲበዛ የፈለገ ሴት ልብሷን ታብዛ ታርዚ። ያለ ማህር የተደረገ ኒካህ ሁክሙ ምንድነው? ማህርን ወደፊት ለመስጠት ተስማምተው ከሆነ ችግር የለም። ጭራሽ ማህር ላልሰጠች ብሎ ከሆነ ያለ ማህር ኒካህ የለም። አሁንስ ምንድነው ማድረግ ያለብን? ለእህቶቿ ለአክስቶቿ ለጎበቤቶቿ የተሰጠውን ያክል ማህር መስጠት ነው ያለባቸው። ተማሪ ነን ለምሳ ስንወጣ ነው ዙሁርን የምንሰግደው ከክፍል ስንወጣ አስራ ሁለት ሰዓት ይሆናል። አስርን ከዙሁር ጋር መስገድ እንችላለን ወይ? ድንገት አንድ ቀን በፈተና ምክንያት እንደዚህ ሆኖ ከሆነ ዙሁር ነው ሰላት ከአስር ጋር ቢሰገድ ችግር የለም። ሁሌ በቋሚነት ዙሁርም ከአስር ጋር ለፈተና ለተመኑ ለትምህርት ብሎ አይቻልም። ማመቻቸት ነው መፍትሄ መጠየቅም ካልተቻለ ሰላት የሚፈቀድበት ትምህርት ቤት ማመቻቸት ነው እንጂ ሁሌም በቋሚነት ዙሁርም ወቅቱ አልፎ ስንወጣ አስራ ሁለት ሰዓት ይሆናል የተባለ ነው ስንሳት ተገብቶ ከዙሁር በፊት ተገብቶ ማለት ስድስት ሰዓት ነው። ብሽፍት ፈረቃ ሲሆን ስለዚህ ጉረንም ወቅቱን ማሳለፍ አስሩም አንዳንድ የስራ ውል ሰዓት ሊወጣ ይችላል። ወቅቱ አንዳንድ ጊዜ ቶሎ የሚመሽባቸው ወቅቶች ላይ የአስሩም ወቅቱ ቢሆን በዚህ ሰዓት ሊወጣ ይችላል። ስለዚህ ክፍት ጊዜ ላይ አስተማሪዎች ሲቀያየሩ ክንት ቤት በወጡበት ጉዞ አድርጎ መስገድ አልፎ አልፎ በፈተና ምክንያት በሆነ ምክንያት በወቅቱ መስገድ ካልቻሉ ዙሁርና አስርን ጀምዐ ማድረግ ይቻላል። የታመመ ሰው መንገደኛ ማድረግ እንደሚችለው አልፎ አልፎ ታይ ሳምንቱ ሙሉ በቋሚነት ዙሁርን ከአስር ለተመስሎ ማድረጉ ማድረግ አግባብ አለ። አንድ ሰው ለልጆቹ ለቤተሰቦቹ፣ ለሌሎች ሰዎች አደርጋለሁ ብሎ ቃል ገብቶ ቃሉን ካልፈጸመ እንኳን ጀነት የጀነት ሽታ አያገኝም የሚል ሐዲስ አለ ወይ? በዚህ መልኩ ተነገር ሐዲስ ምን አላውቅም። ነገር ግን በሌላ ልብሶች ቃልን ማፍረስ የሙናፊቅ ባህሪ እንደሆነ ተነግሯል። በሱረቱ ተውባ አንቀጽ ላይ ፈአቀበሁም ፍራቅን ፊ ቁሉብህም ኢላ የውም የልቀውነሁ ቢማ አክለፉ ላህ ማ ዋዕዱ ቃል የገቡትን ማፍረስ ልብ ውስጥ ሙናፊቅነትን ያስከትላል። የገቡትን ቃል ማፍረስ ልብ ውስጥ ሙናፊቅነትን ያበቅላል። የሙእምን ባህሪ አይደለም። ሙእምን ባህሪ አይደለም። ቤተሰብም ይሁን ለማለት ሰተተው ጀነት የሚገቡ ሰዎች ባህሪ አይደለም። የጀነት ሰዎች ባህሪ አንዱ ቃል ይሞላል። ነቢዩ አለይሂ ሰላቱ ሰላም አንዲት ሴት ቤት ውስጥ ባሉበት ሕፃን ልጇ ከነብዩ አለይሂ ሰላቱ ሰላም ጋር ቁጭ ብሎ ሳለ ና ልስጥህ አለችው። ከዛ ነብዩ አለይሂ ሰላቱ ሰላም ምን ልትሰጥ ነው አላት። ተምር ልትሰጥ ነው አለች። እንዲሁ ላሰጪው ዝም ብለሽ እንዲመጣለች ብቻ ና ልስጥህ ብለሽ ቢሆን ኖሮ አንዱ ፈት ሲታፈብሽ ነበር ብሏል። ነብዩ አለይሂ ሰላቱ ሰላም ከዚህ የማይሰጡትን ሰጣለሁ ማለት ውሸት ነው። ፋቅ ነው። ይሄን ሰዎች ባህሪ አይደለም። አንድ ሰው ስለት ተብሎ ስለቱን ማውጣት ያልቻለ ከፋራ አለው? ከፋራውስ ምንድነው? ባለፈው ነበርና ነው ስለት በመሰረቱ አይመከርም። ለአላህ ለመልካም ነገር ለአላህ ከተሳሉ ደግሞ ሰግዳለሁ ጾማለው ሰደቃ እሰጣለሁ ብሎ ከተሳሉ የሚቻል ነገር ከሆነ ማድረግ ግዴታ ነው። ደንገት ሆኖ ባይችለው ከአቅም በላይ ቢሆንበት ምን ያድርግ? የመሐላ ከፋራ ያውጣ ተብሏል የመሃላ ከፋራው አውጥቶ ከነጥሩ መገላገል ይችላል እና የመሃላ ከፋራ ምንድነው አቅም ላለው ሰው አስር ምስኪን ማብላት ምሳ ወይም ራት አንድ ድጎ ማብላት አስር ምስኪን ወይም ለአስር ምስኪን የሶላት ልብስ መስጠት ይሄን ማድረግ ካልቻለው አቅም ከሌለ ባሪያም ጉዳይ አለ ጊዜው ብዙ ባሪያ ስለሌለም ከነዚህ ማራ አንዱ ማድረግ ላልቻለ ሰው ሶስት ከነሱ ማብላ ከሄ ማግስ የቻለ ከሚጾሙ ከፋራው ተስተካከለ አቅም ለሌለው ሰው ይሄ በማድረግ ከስለቱ መውጣት ይቻላል የቁርአን ተፍሲር ያለበት ቁርአንን ሀይድ ላይ ሆኖ በእጅ መንካት ይቻላል ወይ? አብዛኛው የተፍሲር ቃል ከሆነ ችግር የለውም። ስሙ የተፍሲር ኪታብ ነው የሚባለው። ግን የሚበልጠው ቁርአኑ ከሆነ አይነካ። እንደውም ለቁርአኑ ክብር ሲባል የሚበልጠው ተፍሲሩ እንኳ ቢሆን ባይነካ የተሻለ፣ በጓንት መሰል ነገሮች መያዝ ነገር ግን የቁርአን እንደቶች ሁሉ ስም ሆነው አብዛኛው ተፍሲር ከሆነ ስሙም ሰዎች ተፍሲር ሚሉት ከሆነ ሕክሙ ለጋሊቡ ለአብዛኛው ነው የሚሰጠው። ይ ያሉበት ሀል አለ። ነገር ግን በትክክል ልክ እንደ ቁርአን ተደርጎ ሰፍሐው ገጾች ጥራቸው ካሉ መተም የደ ያደኩት ከአክስቴ ጋር ነው። አሁንም እዛው ነው የምኖረው። ኒቃብ ልለብስ ነበረ። ከለበስኩኝ ግን የአክስቴን ባል እንዳትሸፈኝው አሉኝ። ስላሳደገኝ ኒቃቡን እሱን ባልሸፈነው ወንጀለኛ እሆናለሁ ወይስ ከዛ ቤት እስክወጣ ድረስ አልልበስ? ያክስት ባል አጅነቢ ነው። በሌላ በኩል አጅነቢነቱ ካልተወገደ በስተቀር ስላሳደገ ብቻ የአጅነቢነቱ ነገር ቀርቶ ከሌሎች ይሸፈናሉ ከሱ አልሸፈንም አይባል። ያክስት ባል አጅነቢ ነው፣ ከሁሉም አጅነቢ ነው። ሴት ልጅ መሸፈን ያለባት ካጎቱ አለትባት ትሸፈናለች፣ ካክስቱ አለት ትሸፈናለች። ሴተኛ ተሸፈኑ ከማህረሞቿም ከአባቷ፣ ከአያቷ፣ ከአባቷ ከእናቷም ከአባቷ አባቶች፣ ከአጎቷ፣ ከወንድሟ፣ ከወንድሟ ልጆች ምነው እንጂ ያክስት ባል የእህት ባል አጅነቢ ናቸው። ስላሳደጉ አይባልም። ጡት አጥብቶ ሳደገው ከሆነ የጡት አባት ሆነዋል ማለት ነው። ችግር የለም። ጡት ካላጠቡ በሌላ መልኩ ሀቃቸው ይጠበቃል። በሌላ መልኩ ሀቃቸው ይጠበቃል። ስለዚህ መፍትሄው ለነሱ አስረድቶ እዚያው መቀጠል አይሆንም ከኔ። ከተሸፈንሽ ከቤት ውጪ ካለ ሌላ አማራጭ መፈለግ። ወረበል ካአባ ብሎ መማል ይቻላል ወይ? ብሎ ብሎ መማል ነው እንጂ ጌታ። እሺ ማለት አለብኝ ወይ? የለብሽ። ጅልባብ ቁርአን ላይ የተጣለ ግዴታ ሴት ልጅ ላይ ዩድኒን አለይሂን ሚን ጀላቢብህን ሙስሊም ሴቶች ዘዛቸው ላያቸው ላይ ጅልባባቸውን ለበቀ እንዲያደርጉ ጅልባብ ማለት እብኑ ሐጀር ፈትሑል ባሪ ላይ ሌሎች የሚለጠሱት ከላይ እስከ ቅንድብ ከታች እንደሁ እንደዚሁ እስከ አይን ከፍ ብሎ ሙሉ ፊትን ጭምር ይሸፍኗል። እዚህ አሁን ላይ ውበትን የሌለውንም ጭምር ሁልጭ አድርጎ የሚያሳይ የፊት ውበት ማውጫ ማለት አለ ናም ጅልባብ ወስያሚ ትክክለኛ ጅልባብ የሚባለው ከላይ እስከ ቅንድብ ከታችም እስከ አይን ድረስ መጥቶ ይሸፍ ዋናው የጅልባብ አላማ የሰውነት ቅርጽን መሸፈን ከስር የተለበሱ ጠባብ ስስ የጌጥ ልብሶችን መሸፈኑ። ባል ሚስቱን፣ አባት ልጁ ጅልባብ አትልበሽ ብሎ መከልከላቸው ሞኝነቱ እንጂ ብትለብስለት እኮ ነው ለሱም አጥሩ፣ ቤቱ፣ ክብሩ የሚታጠርለት በደምብ። ከዚህ ባል፣ አባት፣ ወንድም፣ አጎት ሴት ልጅን ጅልባብ አትልበሽ ብለው መከልከላቸው እንደው ኪላፍ አለበት። ዑለሞች ችግር የለውም ብሏል ብለው ሊከራከሩ ከፈለጉ ኒቃብ የሚታሰረውን ፊት መሸፈኛው ላይ ሊከራከሩ ይችላሉ። ኒቃብ ላይ በሰኑ ኪላፍ ስላለ የተወሰነ ዕለሞች ይሄን ብለዋል። እሱም ካልተኳኳለች ካልተቀነደበች ተጨማሪ መዋቢያዎችን ካላደረገች ነው እንጂ ከተቀነደበች ሀራም ነው። መሰረቱ ከተዋበች ከተኳኳለች ኒቃብ ሱና ነው የሚሉ ዕለሞችም ቢሆን ይህን የፊቷን መሸፍን ዋጅብ ነው የሚል አቋም አላቸው። ስለዚህ ከተደራደረም ባል ንቃብ ላይ ሊደራደር ይችላል። በተወሰነቱ የክላፍ ነጥብ ነው። አማ ጀልባብ ማንም መከልከል አይችልም። ኒቃብንም ሊከለከል አይገባም። ራዲኮ ትክክለኛው ኒቃብ ዋጅብ ነው፣ ግዴታ ነው። አንድ ሰው ሲያዛጋ አኡዙ ቢላህ ማለት አለበት ወይ? ስናዛጋ ድምፅ መውጣት የለበትም። አፈረ በጣም አፈረ የለበትም። አሀ ማለት የለበትም። ቡኻሪ ብሎ እንዳለው ነብዩ ሲያስተምሩ አኡዙ ቢላህ ይበሉ አላሉ፣ ዝም ብሎ የሚል ነገር ማለት ነው። ከቁርአን ውጪ ያሉ ኩቱቦችን ያለ ውዱእ መንካት እንችላለን? ያለ ውዱእ ባይነካ መልካም ነው። የተለያዩ የጦለበል ዒልም አደብን የሚዳስሱ ሊቃውንት አንድ ሰው ዒልም ለመማር ቁጭ ሲል፣ ለማስተማር ቁጭ ሲል ውዱእ አድርጎ ቁጭ ቢል የተሻለ ነው፣ በተለይ የነቢን ሐዲስ ያለ ውዱእ ባይዝ መልካም ነው ብሏል። ስለዚህ ቢቻል ውዱእ አድርጎ እንጂ ክታቦችን አለመንካት መልካም ነው። ካልቻሉ ችግር የለም የኔው ጥያቄ እናቴ በሽርክ ላይ ነው የሞተችው። በህይወት እያለች የሸሪያ እውቀት አልደረሳትም። ለሷ ዱዓ ባደርግና በስሟ ሶደቃ ብሰጥ ይደርሳል ሊያብራሩልኝ። ባረከ ላሁ ፊኩም። የሚል ለእንደዚህ አይነት ሰዎች ነው። የበለጠ ኢስቲግፋር ነው ያስፈልገው ሶደቃ ነው ያስፈልገው ዱዓ ነው ያስፈልገው የነበሩበት መንገድ ሥራ፣ ድርጊት፣ ሽርክ ኩፍር መሆኑ በሚገባ ተነግሯቸው ለቅም ብለው እስካላደረጉ ድረስ የያዙት ነገር ኢስላም መስሏቸው፣ መልካም መስሏቸው፣ ዲን መስሏቸው እስካደረጉ ድረስ وما كنا معذبين حتى نبعث رسولا من بعد ما تبين له الهدى ويتبع غير سبيل المؤمنين يوله ما አይ አለቅም ባቅሌም ብሎ የነብይን ትቶ የሌላን ሰው መንገድ የተከተለ ከሆነ ብቻ ነው። በመሰረቱ ሙስሊም ነኝ ያሉ፣ ላይላህ ኢላላህ ያሉ፣ ሰላት እየሰገዱ ነቢን የወደዱ፣ ሰደቃ እየሰጡ ድክር ያሉ፣ ዱዓ ያደረጉ፣ በደረሳቸው ልክ ዲንን እስላምን አላህን የወደዱ ነገር ግን አንዳንድ ሽርክ የነበረባቸው ሰዎች ከሞቱ የበለጠ ኢስትግፋር የሚያስፈልገው ለነሱ ሰደቃ የሚያስፈልገው ለነሱ ነው። አዎ ይደርሳቸዋል። እስትክፋር፣ ዱዓን፣ ሰደቃ የሚደረግላቸው ይገባል። ለኔም ጥያቄ የሙዚቃ መሳሪያ ያለው ነሺዳ ማዳመጥ ይቻላል፣ አይቻልም። ከዘፈኑ የበለጠ ይሄን መጠንቀቅ ያስፈልጋል። ዘፈን ዘፈን ነው፣ ሰዎች ይጠምታል፣ ይፈራሉ፣ ወደ ብልግና የሚያነሳሳ ነው ብለው ይጠነቀቃል። ነሺዳ ግን አብሮት የሙዚቃ መሳሪያ ካለ ሙዚቃ ሆኗል። ነገር ግን ውስጡ ላይ ያለው መልእክት አላህ አላህ፣ ረሱል ረሱል፣ ዲን ሸሪዓ የሚል ስለሆነ መልካም ነገር ነው ብለው ነው የሚሰሙት። ዲን አድርገው ነው የሚይዙት። ዲን በሙዚቃ መሳሪያ ሊሆን አይችልም ፈጽሞ። የትኛውን ነገር የሙዚቃ መሳሪያ ካለበት ይከለከላል። መራት ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም መዓዝፍን ከልክለዋል። ከልከላው ቡኻሪ በዘገቡት ሐዲስ ከቂያማ ምልክቶች አንዱ ወደፊት ቅያማ ሲቃረብ ሰዎች ይመጣሉ ሐላል ነው ብለው ያምናሉ ምንም መዓዝፍን መዓዝፍ ማለት የሙዚቃ መሳሪያ ማለት ጭራሽ ደግሞ ከሰላዋት አለ ነብይ ጋር ከዚክር ጋር ከሐዲስ ጋር ሙዚቃ ይብስ መሳሪያ ማስገባት ድርብርብ ጥፋት ነው። ስለዚህ የሙዚቃ መሳሪያ ያለውን ነሺዳ ማድመጥ ሐራም፣ ወንጀል፣ ምንም ጥርጥር የለም። ትንሽ የሚያነጋግረው የሙዚቃ መሳሪያ የሌለው በጋራ የሚባል ነሽዳሳ ይሄ መሰማት የለበትም እንጉርጉሮ አንድ ሰው ብቻው የሚለው ችግር የለም በጋራ የሚባለው ነሽዳም አንዳንዴ ከሙዚቃ መሳሪያ ያልተናነሰ የህፃናት ድምጾችን የሴት ድምጾችን ከጀርባ የሚገቡ ነገሮችን አድርገውበት ከሙዚቃ መሳሪያ ባሰ መልኩ የሰዎችን ልብ የሚያማልል ብዙ አይነት ዘመናዊ ነሽዳዎች አሉና ከዚህ መራቅ ያስፈልጋል። ከልብ ያደርጋል፣ ከቁርአን ያደርጋል። ኒካህ ላስር፣ ቤተሰብ ከለከሉኝ እና በራሳችን ማሰር እንችላለን ወይ? እና ልጁ ጥሩ ልጅ ነው በቁርአንም እንደዛው ይላል። ማ ነው ይሄ ጥሩነቱን የመሰከረው? በፍቅር ዐይኑ የታወረ ሰው ከሆነ የመሰከረው፣ እውር ምስክር ምስክር አይሆንም። የሚመሰከርለትን አካል ማየት መቻል አለበትና፣ ሴት ልጅ በራሷ ኒካህ መሰረት፣ ኒካህ የሚታሰረው በቤተሰብ ባህላት፣ በአባት በአባት አባት፣ በአያት፣ በወንድም፣ በአጎት፣ በአባት በኩል በሚገናኙት አጎት፣ እነዚህ ሁሉ ከሌሉ በአባት በኩል በሚገናኙት አጎት ልጅ

ኒካህ የሚባል የለም ፈጽሞ። በምን እንጂ ኢላ ቢወልይ የሴት ልጅ ኃላፊ ተገኝቶ ያሰረው፣ ወሻሂደይ አድሊን ሁለት ታማኝ ምስክሮች እየተገኙበት ካልሆነ በስተቀር ኒካህ አይባል። እኔ ራሴን ድድር ይለው ወይም ደግሞ እ እኔ ነች ንቺ ነግሮችሻለው ተብሎ የሚደረግ ጋብቻ ዝሙት። ደግሞ መንገድ ላይ አንድ ጥምጣም ጠምጥሞ የሚሄድን ሰው አገኝተው ሼህ ኒካህ ዘሩልን ብለው የታሰረ ኒካህ በፈጸመ ኒካህ ጥምጣም የተመጠመ ባብ ይመስላችሁ ወልያም ይመስላችሁ። አቆሎ ቤተሰብ አይሆንም ካለ ለምንድን ነው አይሆንም ያሉት? ቆም ብሎ ማየት ያስፈልጋል። ቅድም ይሄ ምስክር የማን ምስክር ነው ያልኩት? ይሄ ምስክር የማን ያልኩት? ለዛ የተኛው ወንድ አንዴ ትንሽ ሲቀርባት መላኢካ ሆነው ነው የሚቀርቡ። የሌለውን ማነት ይዞ ለስላሳ ሆኖ ታዛዥ ሆኖ አዛኝ ሆኖ ይቀርባል። በእጁ ካደረገ በኋላ ግን ልብሱን ይገለብጣል። አውሬ ሆና መነጋገሩ ሌላ አስተያየቱ ሌላ ድምፁ ሌላ ነው የሚሆነውና፣ ሴት ልጅ ኃላፊ ያስፈለጋት ይሆናል አይሆንም የሚለውን እንዲገመግሙላት ስለሆነ፣ ትክክለኛ ትዳር የሚፈልግም ሰው ቁምነገረኛ ሰው የሴት ልጅ ቤተሰብ ነው የሚጠይቀው። ሁለቱ ውጪ ይጨርሰው። አሁን እዚህ ላይ እንደተባለው ጥሩ ልጅ ነው እስኪባል ድረስ ውስጧ ገብተው አባላሽቷት አባላሽቷ ከዛ በኋላ ቤተሰብ ጋር ሂዶ ንካሰሩልን። ልጅ እኮ ወላጁ ነው ያስፈቅዳል ያሳውቃል። ሽማግሌ ላክ ትልቅ ሰው ከትልቅ ሰው ጋር ይነጋገር ነው የሚባል ትልልቅ ሰዎች ተነጋግረው ተስማምተው የሴቷም ቤተሰብ የወንዱም ቤተሰብ ከተስማሙ ልካ አይታሰብ። አባትና እናት አይሆንም ካሉ ብዙ ጊዜ አይሆን ያዙ ይሄ አባትና እናት አይሆንም ካሉ ብዙ ጊዜ አይሆን። ብዙ ጊዜ ሁሌ ላይሆን ይችላል። አንዳንዴ ለዲን ቦታ የሌላቸው ሆነው የዲንን ሰው አይሆንም ሊሉ ይችላል። አኽላቁ ዲኑ ጥሩ ከመሆኑ ጋር አይሆንም ሊሉ ይችላል። እነሱ ሀጃቸው ብር ነው። ብር ላለው ሰው እንደ ቦንዳ አስረው ሊሸጧት ቢሸጣት ይፈልጋል። እንደ አይነቶቹ ይባላል። ሴትም መፍታላቸው ወላጆችም መፍታላቸው ሁለቱ ከተጣሉ ሸሪዓ መፍታለሁ ሸሪዓ መልሳለው መፍትሄ ምን አሉ። ከተጣሉ ሴቷ እና የሴቷ ቤተሰቦች ከተጣሉ በመጣው ሰው ዙሪያ ሊያገባ መጣው ሰው ዙሪያ ካልተግባቡ የሙስሊሞች መሪ ኒካህ ያስራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሸሪዓ ፍርድ ቤት ይታሰራል። የድብቅ ኒካህ እየበዛ ህገወጥ ኒካህ እየበዛ የተቀደደባቸውን ካልሲ ገዝተው መቀየር ያልቻሉ ልጆች እንኳ ካላገባሁ ያሉ ካልሲ ቅያሬ የሌለው ልጅ ከእንቅልፉ ተነስቶ ፊቱን በትክክል ታጥቦ እንኳን መውጣት ማይችል እናቱ ፊቱን መታጠብ ልጅ ታጥብ ትለው ልጅ ትምህርት ቤት ከሆነች ልጅ ጋር ተጃጅሎ ተጃጅሎ ተጃጅሎ እናቱ ጋር መጥቶ ካላገባሁ ያሉ በ15 ዓመት ትዳር እኮ ልጅ ጨዋታ አይደለም። ከካፈር ጓደኛ ጋር የዋሉ ፌስቡክ እና ፈሳድ ቡክ ያዩ መበላሸ ተግባባ ልጆች አጋ አብላችሁ ደግሞ ተማሩ መጀመሪያ ቆሉ መጀመሪያ ስራ ለመዱ መጀመሪያ ድሮ አባት አያቶቻችን የሚያገቡ የነበረው በሰላሳ ዓመታቸው አመታቸው በአርባ አመታቸው ቤተሰባቸውን አስደስተው ተመርቀው ስራ ለምደው ትዳር እንደዚህ ዘው ተብሎ የሚገባበት አይደለም። ሳትወልድ ላሳደገች እንደ እናት መሆን ትችላለች? በማሳደጓ ሀቅ ይኖራታል፣ ነገር ግን እንደ እናት አይሆን አላሁማ ኢላ ጌታ ትበታ ከሆነ በረባሀ ብጡት ማጥባት ከዱንያዊ ሐቆች ልክ እንደ እናት ሁሉንም ነገር ታገኛለች። በማሕረምነትም እንደ እናት ትሆናለች። ሆኖም ግን አርግዛ ምጣ እንደወለደች እናት የሚሆን ማንም የለም። በጎ ያደረጉልን መልካም ለታ ያዋሉልን ሰዎችን ውለታቸውን መመለስ አስፈላጊ ወንድ ልጅ የጸጉሩን ከለር ከጥቁር ውጪ ማንኛውንም አይነት ከለር መቀባት ማቅለም ይችላል? ዛት ሙ ሀዲት ላይ የተፈቀደው ሽበትን መቀየር ብቻ ነው ሽበት በነቢ ላ ሰላም ሐዲስ መሠረት ቀይሩ ስለተባለ የተፈቀደው ሽበትም ላይ ጥቁርን ራቁ ተብሏል ለተፈጥሮ ጥቁር የሆነ ፀጉር ወደ ሌላ መቀየር አብዛኛው አሁን ባለንበት ጊዜ የምናየው ፋሽን የፋጅሮችን የፋስኮችን መንገድ መከተል ነው ከሙጅድ ሞች ጋር መመሳሰር አደብ ያለው አኽላቅ ያለው ስርዓት ያለው ወንድ የፀጉሩን ተፈጥሯዊ ጥቁር ቀለም ወደ ሌላ አይቀይርም ሽበትን ወደ ሌላ ቀለም መቀየር ነቢያ ላ ላም ፈቅደዋል ጥቁር ማድረግ ግን የሸበትን ጥቁር ማድረግ ተከልክሏል አንድ ዘመዴ መጋዘን አለው መጋዘኑ የተከራያቸው ድርጅት ሲሆን እህል ገዝቶ እያከማቸ ለብቅል ፋብሪካ ግብአት ማድረግ ዋና ስራው ነው ለዚህ ድርጅት መጋዘኑን ማከራየት ይበቃል ወይ መጋዘኑ ውስጥ ብቅሉ አይሰራም ይላል ሲዋዋሉ ሲነጋገሩ ለብቅል ማስረከብ ያህል ሊጠራቀምበት ከሆነ ከብቅል የሚሰራው አሁን ላይ ባለንበት ዘመን በብዛት ኸምርን አስካሪ መጠጥ ነውና በወንጀል መተባበር ስለሚሆን ይህን ማድረግ አይቻልም። ሰደቃ መስጠት እወዳለሁ። አንዳንድ ችግር ሲገጥመኝ ወደ ሰደቃ ይሆናል፣ ምላሹም ወዲያው በተሻለ ሁኔታ ይመለስልኛል። ነገር ግን ባለ ትዳር ስሆን የግል ገንዘብ የለኝም። ባለቤቴ ለማንኛውም ኸይር ነገር ሙሉ ፈቃድ ፈቅዶልኛል አብሮኝ አይኖርም። ስሰጥ ትንሽ ነገር አልሰጥ፣ በተረጋ በተረጋጋና በበረካ እኖራለሁ። ብዙ መስጠት ኢስራፍ ይሆንብኛል። እኔስ ከአጅሩ ተካፋይ እሆናለሁ? ባረከላሁ ፊኩም። የኸይር እስራፍ የለም፣ ኢንሻላህ ተዓላ የኸይር እስራፍ የለም። የተሰጠው በኢክላስ ከሆነ ለተቸገረ ሰው የሚያስፈልገው የአክል እስከሆነ ድረስ የኸይር እስራፍ የለም። ኢስራፍ ማለት አስፈላጊ በላይ ማድረግ ማለት። እዚህ የምንሰጠው ለተቸገረ ሰው ያስፈልገውን ያከል እስከሆነ ድረስ መስጠት ማብዛቱ ችግር የለውም። እኔስ ከአጅሩ ተካፋይ እሆናለሁ ወይ? አው ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ ተናግሯል። ሴት ከባሏ ንብረት ፈቅዶ ወዶ ሲሰጥ አጅር ታገኛለች። ኻድም፣ ሰራተኛም ሲሰጥ ተፈቅዶለት እስከሰጠ ድረስ አጅር ያገኛል ብላ ከፈጅር ቀብሊያ ውጪ ያሉ ፈርድ ሰላቶች ትና በኋላ የሚሰገዱ ሱናዎች ላይ ሱረቱል ፋቲሀ ብቻ የሚቀራው ወይስ ሌላ የቁርአን ሱራ መቅራት ያስፈልጋል? ይቀራል። ሁሉም ሶላት ላይ ከፋቲሀ በኋላ ሱራ አንቀጾችን መቅራት ሱናና ተወዳጅ ሱረቱል ፈጅር ላይ ተብሎ ሱራ ተገደበ ተመደበ እንጂ ሌሎች ሶላቶች ላይ መቅራት አብዛኛውን ቁርአን በምቀራበት ጊዜ ማለትም ዳይሪ ቁርአኑን እየቀራ ሌላ ሀሳብ ውስጥ እገባለሁ ሰው መጥቶ የአቋረጠኝ እንኳ ያቆምኩበት ቦታ ሳላይ መቀጠል አልችልም። መፍትሄው ምንድነው? ነው ዚክር ማብዛት፣ አዕዙ ብላ ሸይጣን ረጂም ማለት ማብዛት። ይሄ የሸይጣን ተንኮል እንደሆነ በማወቅ ለሸይጣን እጅ ለመስጠት በተሻለ ያክል ደግሞ ሀሳብ ማይበታተንበት ቦታና ሁኔታ ላይ ሆኖ መቅራት ሰው ቁራን እንደሚቀራ ካወቀ ሌላ ሰው መጥቶ ሰላም ያለ ያናገረ ማቋረጥም ምን የሚቀራው አካልም እንዲህ አይነት የሀሳብ መቆራረጥ እንዳይመጣ ጥንቃቄ ማድረግ ቦታውን ማመቻሸት ይኖርበታል። ሶላት ሲሰገድ እጅ የሚደረበው ደረት ላይ መዳፋችን ብቻ ነው ወይስ ሙሉ እጃችንን ማለትም ከክርን ነው? እንዴ በሶላት በሚሰገድበት ጊዜ ሲቆም የቀኝ መዳፍን የግራ መዳፍ የውጭኛው አካል ላይ ጀበጥ አድርጎ ወይም ዘርዘት አድርጎ በማስቀመጥ ሆድ አካባቢ ላይ ማድረግ ሱና። በስክክል የቱጋን መሆን ያለበት የተወሰኑት ልብ ላይ ብለዋል፣ የተወሰኑት እምብርት ላይ ብለዋል፣ የተወሰኑት ከእምብርት ዝቅ ብሎ ብለዋል። ለሁሉም ሐዲት አለው። ነገር ግን ሁሉም ሐዲት ሒ አይደለም፣ ባይፍ ናቸው። ትንሽ የሚሻሉት ከእምብርት በታች የሚለው የሚሉ ሀዲቶች ናቸው። ስለዚህ ሶላት ላይ ስንቆም ቀኝ መዳፋችን፣ ግራ መዳፋችን ጀርባው ላይ አድርገን ከፈለገን ልባችን ራሱ ላይ ከፈለገን ከልብ ዝቅ ብሎ እምብርት አካባቢ ላይ በልብና በእምብርት መሃልም ይሁን ከፈለገን ከእምብርታችን ዝቅ አድርገን ሶስቱም በምርጫ ምክንያቱም በሶሒሕ ሐዲስ እዚህ አድርጉ አልያም አታድርጉ እስካልተባለ ድረስ የኢጅቲሃድ መሰላ ነው ሐዲሶች ሷሂህ ወዶዒፍ ሊባሉ የሚችሉ ናቸው እነ ኢማም አህመድ ሌሎች የሚመረጡት ከእምብርት በታች የሚለው ነው በርካታ ፉቃዎች የመረጡት ልብ አካባቢ የሚለው ነው እዛ ላይ ይቀመጣል ሲቀመጥ የሚደረበው ክርን ነው ወይ ክርን ጋር የሚሄድ ነገር የለም መጨበጥ ያለበት መዳፍ አካባቢ ሳት ማሰሪያ አንጓ አካባቢ ከመሆኑ አንጻር ክርን እዛ የሚወስደው ነገር የለም መዳፋችንን እዛ ላይ ካስቀመጠን ክርናችን ወገባችን አካባቢ ላይ ይገኛል እንጂ እስከ ክርናቸው ጥግ ድረስ እጃቸውን በመጨበጥ የሚይዙ ሰዎች እንደዛ ከሆነ ነው ክርኔቱ ጋር ነው ማረፍ ያለበት የሚባለው